ከተነሱት ውስጥ በአትላንታ ከተማ ውድ መቶ እጅግ ከፍ ያለ እንደሆነ ሰምተናል። ከቃጠሎ ርቀው የነበሩ ቤቶች፣ ቤተ ክርስቲያኖችና የማሰን አዳራሽ ብቻ አለመነካታቸውንም እንደዚሁ ሰምተናል። ሜላኒ ለስካርሌት ወይዘሮ ፒቲ ወደ አትላንታ ከተመለሰች አብረን ተመልሰን እዛ ሄደን እንኖር ብላታለች። ስካርሌት ግን ታራም በዚህ ሁኔታ ጥላ በፍጹም መሄድ እንደማትችል ለሜላኒ ነግራታለች። ፍላጎቷ ከሆነ ግን ሜላኒን መሄድ ትችያለች ብላታለች። ሜላኒን በምላሿ ጥየሽ መሄድ አልችልም ብላታለች። ሼርማን ወደ ሳቫና በመሄድ እንደተቆጣጠረም እንደዚሁ ተደምጧል። ስካርሌት የጄኔራል ሆድን ሰራዊት ባሽሙር በመስደቧ ጄራልድ ባለጌነቷን ሲነግራትም እንደዚሁ ተደምጧል። ሜላኒ ፍራንክን ማክን እያለ ኢንዲያናንና ሀኒዊክስን አግኝቷቸው ከሆነ ስለ አሽሌ የሰሙት ነገር ካለ ስትጠይቅ ምንም እንዳልሰማም ነግሯታል። ፍራንክ ኬኔዲ በኤለን ኦሃራ ሞት የተሰማውን ሀዘን ለስካርሌት ገልጾላታል። እንዲሁም ደግሞ ፍራንክ ስዌደንን እንዲሰጡት አባቷ ጀራልድን መጠየቅ መፈለጉን ነግሮን ነበር። ክፍል መቶ አንድ ትረካ ያበቃው በክፍል መቶ ሁለት ትረካ ምን ምላሽ ይሰጠው ይሆን? ምን ምን ጉዳዮች ይነሳሉ? እንድትከታተሉት ይሆን። መጨረሻዎቹን ቃላት ሲናገር የሚታይበት ኩራት እስካርሌትን ስሜቷን ነካት። በሁኔታው የተገረመች ቢሆንም እንኳን ስሜቷን ነክቶታል። ማንም ሰው ሷሌንን ያፈቅራል ብላ ስለም አትገምትም። ይሄ የእሱ ፍቅር ልትረዳው ከምትችለው በላይ ሆነባት። ለእሷ እህቷ የራስ ወዳድነት ምልክት የንጭንጭ ማስታወሻና የግርም ቢት አመል ሁሉ ማዕከል ናት። ምን ነው፣ አቶ ኬኔዲ? አለች በደግ ልሳን። ይሄ ምንም እኮ አይደለም፣ እንደ አባባ ሆኜ ላናገር እንደምችል እርግጠኛ ነኝ። ስለ አንተ ታላቅ አክብሮት አለው። ሱዌለንም አንተን ማግባቷን የሚጠብቀው ነገር ነው። አሁን እንደዛ ያስባል ብለሽ ነው? አለፍራንክ ፍራንክ፣ ጮክ ብሎ ደስታ ፊቱ ላይ እየፈካ በደንብ ነዋ ብላ መለሰችለት ስካርሌት። በሆዷ ግን ጄራልድ በየጊዜው ገበታ ሲቀርቡ ስዋሌንን የሚላትን አስታውሳ ሳቋ መጥቶባት ነበር፣ እንደምንም ሸሸገችው። ጄራልድ አሁን ስሜቴ ያ ወዳጅሽ አሁንም የጋብቻ ጥያቄ አላነሳም? ምን እንደሚያስብን የራሴ የተጠይቀው እንዴ የሚላት ትዝ አላት። በቃ ዛሬ ማታ ጠይቃታለሁ አለ ፍራንክ፣ ጉንጩ ሁሉ እየተንቀጠቀጠ የስካርሌትን እጅ ጭምቅ አድርጎ ይዞ እየነቀነቀ በጣም ደግ ሴት ነሽ ወይዘሮ ስካርሌት በቃ ወደ አንተ ልካታለሁ አለች ስካርሌት ወደ ልፍኙ መንገድ እየጀመረች ሜላኒ ፒያኖ መጫወቷን እየጀመረች ነው ፒያኖው አብዛኛዎቹ ቁልፎች አርጅተው ከጥቅም ውጭ የሆኑ ቢሆንም አንዳንዶቹ የሙዚቃ ቃና አላቸው ሜላኒ ሌሎቹን እየመራች ሃርክ ዘሄራልድ ኤንጅልስ ሲንግ የተባለውን መዝሙር ጀመረች። ስካርሌት አቋረጠች። የጦርነት ነፋስ ሁለት ጊዜ በላያቸው ላይ መንፈሱ ሊታሰብ የማይችል ነገር ነው። በተራቆተች አገር በራብ ገደል አፋፍ ላይ ተንጠልጥለው ይህን የገና መዝሙር መዘመራቸውም የማይታለም ነገር ነው። ድንገት ወደ ፍራንክ ዞር አለች። የምጽዓት ጊዜ የደረሰ መስሎ ነው የሚታየኝ ስትል፣ ምን ማለት ነው? እውነቱን ነግርሻለሁ። አለመቀስታ ብቻ እኔ የምናገረው ለሌሎቹ ሴቶች ነግረሽ እንዳታስደነግጫቸው ጦርነቱ ከዚህ በኋላ ለረጅም ጊዜ አይቀጥልም። የሞቱትን ወታደሮች የሚተኩ አዲስ ምልምሎች የሉ፣ የሚከዱት ወታደሮች ቁጥርም በጣም እያደገ መጥቷል። በጣም ከፍ ከማለቱም የተነሳ ሰራዊቱ በጭራሽ ሊያምነው አልቻለም። እየሺ ውጊያ ላይ ያሉት ወታደሮች ቤተሰቦቻቸው በራብ አለንጋ እየተገረፉ መሆናቸውን ልባቸው እያወቀ አስችሏቸው ለመቆየት ስለማይችሉ ጦሩን እየከዱ ወደ ቤተሰቦቻቸው በመሄድ ከራብ ሊያድኗቸው የሚችሉበትን መንገድ ይሻሉ። በበኩሌ አልፈርድባቸውም። ሰራዊቱን ግን ያደክሙታል። ሰራዊቱም ቢሆን ያለ ምግብ ሊዋጋ አይችልም። ምግብ ደግሞ የለም። ይህን የማውቀው ምግብ ማቅረብ የኔ ስራ ስለሆነ ነው። አትላንታን ደግመን ከያዝን ጀምሮ ላይታች እያልኩ ምግብ ስፈልግ ከርም ያለሁ። ነገር ግን ድንቢት ጦፍ የምትመገበው ምግብ ያህል እንኳን አልተገኘም። ወደ ሳቫና ሲል በስተ ደቡብ ሦስት መቶ ማይል ያህል ብትሄጂ ችግሩ ያው ነው። ሕዝቡ ተርቧል። የባቡር ሀዲዶች ተቆራርጠዋል። አዳዲስ ጠመንጃዎች የሉ። የጦር መሳሪያው ግምጃ ቤት እየተሟጠጠ ነው። ደጫማ ይሆን ቆዳ ከናካቴው የለም። ስለዚህ አየሽ፣ ፍጻሜው ቅርብ ነው። ከተናገረው ሁሉ ለስካርሌት ሚዛን ያነሳው ነገር የኮንፌዴራሲው ተስፋ መመናመን ሳይሆን የምግብ እጥረቱ ነው። ፓርክን ፈረስና ጋሪ ይዛ ወደ ገጠር ልካ ምግብና ልብስ በወርቅና በዩናይትድ ስቴትስ ገንዘብ እንዲገዛ ለማድረግ ዕቅድ ነበራት። ፍራንክ የሚለው እውነት ከሆነ ግን ማከን እስካሁን ጠላትች አልገባችም። ማከን ውስጥ ምግብ መኖር አለበት። የኮሚሴሪያቱ ጽሕፈት ቤት ሲደላደል ውድ ፈረሷ በሰራዊቱ በሚጠበቅላት ሁኔታ ፓርክን ወደ ማክን ልካ ምግብ እንዲፈልግ ታደርገዋለች። እንደምንም ትሞክረዋለች። እሺ አቶ ኪኔዲ ዛሬ ማታ መጥፎ መጥፎ ነገሮችን ባናነሳ ጥሩ ነው አለች። አንተ ሄድና ከትንሿማማ ቢሮ ብቻን ተቀመጥ፣ ሶውየለንን የማግኘት ዕድል እድል ይኖርሃል። ፍራንክ ፊቱ በደስታ በራ፣ በፈገግታ ተንቦለቦለ። ከክፍሉ ሹልክ ብሎ ሲወጣና ሲሄድ እስካርሌት ተመለከተችው። አሁን ሊያገባት አለመቻሉ እንዴት የሚያሳዝን ነገር ነው አለች በልቧ። እሷን ይዞልኝ ቢሄድ እኮ አንድ የምቀልበው ሆድ ተቃለለልኝ ማለት ነበር። በተከታዩ ሚያዝያ ወር ያለፈ እዙ ትርፍራፊ ስልጣን ተለቃቅሞ የጦር አዛዥ ሆኖ ዳግመኛ የተሾመው ጀነራል ጆን ስቶን ሰሜን ካሮላይና ላይ እጁን ሰጠ። ጦርነቱን በዚያው አከተመ። ይሄ ወሬ ታራ የደረሰው ግን በሁለት ሳምንቱ ነው። ታራ ውስጥ በጣም ብዙ የሚሠራ ሥራ በመኖሩ ማንም ወጣ ብዬ ልምጣ ብሎ ጊዜ የሚያጠፋ የለም፣ ለሐሜት ጆሮ ያለው ከቶ የለም። ጎረቤቶቹም ሁሉ እንደ ታራ ዎች በሥራ የተጠመዱ በመሆናቸው የመጠያየቂያ ጊዜ የለም። በዚህ ምክንያት ምንም አይነት ወሬ ቢሆን የሚጓዘው በጣም ቀስ ብሎ ነው። የጸደይ ጊዜ ለጥጥ ለቀማ አፍላ ወቅቱ ነው። ፓርክ ከማክን ያመጣው ጥጥና የአትክልት ዘር የሚዘራውም አሁን ነው። ፓርክ ጋሪውን ይዞ ሄዶ ቀሚስ፣ የዘር እህል፣ ዳክዬዎች፣ የአሳማ ሥጋና ምግብ ይዞ ሊመለስ ነበር አልሆነለትም። እየደጋገመ ያጋጠመውን ነገር ያወራል። እንዴት ከጠላት እያለፈ እንደ ተጓዘ ወደ ታራ ሲመጣ የትኞቹን መጋቢ መንገዶችና የእግር መንገዶች እንደ ተጠቀመ፣ እግር ረግጧቸው ስለማያውቅ መንገዶች፣ ጥንት ሰው ሲሄድባቸው ስለ ነበሩና አሁን ስለ ቀሩ መንገዶችና ስለ በቅሎ መንገዶች ሁሉ ያወራል። አምስት ሳምንታት ሙሉ ሲጓዝ ነበር። ስካርሌት ደግሞ እሱ እስኪመለስ ድረስ ስትጨነቅና ስትጠበብ ከረመች። ስለ መዘግየቱም ስትበሳጭ ነበር። ሲመለስ ግን ሁሉም ነገር ቀርቶ በሰላም በመመለሱና የሰጠችውን ገንዘብ ይዞ በመምጣቱ ቁጣዋን ሁሉ ውጣ ተቀበለችው። ይህን ሁሉ ገንዘብ ይዞ ለመመለስ የቻለው ግዛ ያለችውን ምግብና ዳክዬዎች ሳይገዛ ቀርቶ ሊሆን እንደሚችል ተጠራጥራለች በየመንገዱ ጠባቂ ባለቤት የሌላቸው ዶሮዎች ሞልተው ተትረፈረፈው ገንዘቡን አውጥቶ ዳክዬ መግዛት እንደ ትልቅ ሐፍረት ቆጥሮታል። አሁን ታራ ውስጥ ያለው ምግብ በጣም ትንሽ በመሆኑ እያንዳንዱ ሰው ከተፈጥሮ ጋር ያለው ግንኙነት ጠንክሯል። ለእያንዳንዱ እጅ ከበቂ በላይ ሥራ አለ። ለእያንዳንዱ እጅ የማያልቅ የማይዘለቅ ሥራ ተቀምጦለታል። የዘንድሮ ጥጥ እንዲዘራ ያለፈው ዓመት የተለቀመ ጥጥ ቦታውን መልቀቅ አለበት። ከእርሻ ጋር የማይተዋወቀው ልግመኛ ፈረስ በማሳው ውስጥ ያለ ፈቃዱ ይጎተታል። አራሙቻ ከያትክልት ውስጥ መውጣት አለበት። ዘሩ መዘራት፣ የማገዶ እንጨት መፈለጥ፣ የዶሮዎቹ ቤት መታጠር፣ በያንኪዎች የነደደው ያ ሁሉ ቋሚ፣ ያ ሁሉ አጥር መተካት ይኖርበታል። ፓርክ ለጥንቸል ማጥመጃ ያዘጋጀው ወጥመድ በየሁለት ሳምንቱ አንድ ቀን መታየት አለበት። በወንዙ ዳር ያሉት የአሳማ አከማቻዎች መታደስ አለባቸው። አልጋዎች መጠገን አለባቸው። ወለሉ መወልወል አለበት። ምግብ መቀቀልና ሳህኖች መታጠብ፣ አሳማዎችና ዶሮዎቹ መመገብ፣ የተፈለፈለ እንቁላል መሰብሰብ ይኖርበታል። ላሟም መታለብና መታገድ አለባት። የአንኪዎቹ ወይም የፍራንክ ኬኔዲ አሳይ ሰዎች እንዳይወስዷት፣ ውሃ ለማጠጣትም ሆነ ለሳርግቶች ስትሰማራ ሰው አብሯት መኖር አለበት። ሌላው ቀርቶ ትንሹ ውሃ ድንኳን ሥራና ኃላፊነት ተሰጥቶታል። በየጠዋቱ ቅርጫቱን በኩራት ይዞ ለሳት መጫሪያ የሚሆን ጭራሮ ሊለቅም ይወጣል። የጀነራል ጆንስተንን እጅ መስጠት ወሬ መጀመሪያ ወደ መንደሩ ያመጡት የፎንቴን ቤተሰብ ልጆች ነበሩ። አሌክስ አሁንም ቦት ጫማ አድርጓል። ቶኒ በባዶ እግሩ ኮርቻ በሌላት በቅሎ ይጋልባል። ከዚያ ቤተሰብ ልጆች ሁሉ ደህና ደህና ነገር ማግኘት የሚችል ቶኒ ነው። አራት ዓመት ሙሉ ለፀሐይና ለንፋስ ተጋልጠው በመክረማቸው ሰውነታቸው ጥውልግልግ ብሏል፣ ከስተዋል፣ ጠቁረዋል። ጭጓጊት የመሰሉት ጦር ሜዳ የከረሙ ጢሞቻቸውም መልካቸውን ለዋውጠውት የማይታወቁ ሰዎች አስመስለዋቸዋል። አሌክስ እና ቶኒ ወደ ቤታቸው ለመድረስ ሲጣደፉ እግረ መንገዳቸውን ታራቆም ብለው ልጆቹን እንዴት ናችሁ ለማለትና የእጅ መስጠቱን ወሬ ለመንገር ብለው ነው የገቡት። ጦርነቱ ማክተሙን ሁሉ ነገር ማብቃቱንና ከእንግዲህ ስለዚህ ነገር ለማውራትም ፍቃደኛ እንዳልሆኑ ተናገሩ። እነሱ ማወቅ የሚፈልጉት ነገር ቢኖር ሚሞሳ መቃጠል አለመቃጠሉን ነው። ከአትላንታ በስተ ደቡብ ወዲህ የመጡ ሳሉ ድሮ የጓደኞቻቸው ቤቶች በነበሩባቸው ቦታዎች ላይ የጭስ ማውጫዎች መዓት ቆመው ስላዩ የገዛ ራሳቸውን ቤት ይተርፋል ብለው አለመገመታቸውን ይናገራሉ። እስካርሌት ሳሊን እየጋለበች መታ እንደ ነበር ስትነግራቸው ግን እፎይ ብለው ተነፈሱ። እሷ ቅብጥብጥ ሴት ናት፣ አለ ቶኒ። ጆ መገደሉ መቼውን ለእሷ ትልቅ ዕድል ነው። እስካርሌት የሚታኘክ ትንባሆ ይኖር ሲሆን ያለው ሱረት ብቻ ነው፣ ለዛውም አባባ በበቆሉ አገዳ የሚያጨሰው ነው። አይ እስከዛ ዝቅ አላልኩም፣ አለ ቶኒ። ግን ምናልባት ወደፊት ወደዛው መሄድ ያልቀረም። ጌሚቲ ሙንሮርስ ደህና ናት ብሎ ጠየቀ አሌክስ በጉጉት ግን ትንሽ በተረበሸ አንደበት ስካርሌት የሳሊን ታናሽ እህት ያጫወታት ያጫውታት እንደነበረ ታውቃለች እንዴታ አሁን ፌትቪል ውስጥ ናት ካክስቱ አገር ተቀምጣለች ላፍ ጆይ ውስጥ ያለው ቤታቸው መቃጠሉ መቼም ታውቃላችሁ አለ ሌሎቹ ዘመዶቿ እንኳን ማከን ውስጥ ናቸው የለም የለም አልተግባባችሁም እሱ የሚልሽ እኮ ዲሚቲ ከከተማ ጠባቂዎች መሃል አንዱን ጀግና ኮረኔል አግብታለች ወይ ነው አለ ቶኒ ባሽሙር አሌክስ በንዴት ገላመጠው። እንደ አረ በጭራሽ እሷቴ ማንንም አላገባች፣ አለች ስካርሌት በመገረም ፈካ ብላ። አረ በጋሃን ነው ይቅርታ አድርጊልኝ ስካርሌት፣ እኔ እንኳን ልጠይቅሽ የፈለግሁት ይህንን አልነበረም። ሌል የፈለግኩት አንድ ወንድ የሚያዛቸው ባሪያዎች ነፃ ከወጡበት በኋላ ቤት ንብረቱ ከጠፋበትና እኪሱ ቤሳቤስቲን ሳይኖረው ሴትን እንጋባ ብሎ መጠየቅ ይችላል ወይ ነው? አይ ዲሚቲ እኮ ለዚህ ለዚህ ግድ የላትም አለች እስካርሌት። አሌክስ ፎንቴን ከወዳጆቿ አንዱ ስላልነበረ ስለ ዲሚቲ ቅን ነገር መናገርና ለእሷ ታማኝ መሆን እስከዚህም እስካርሌትን አይጎዳትም። አረ በጋህን እንደገና የቅርስ አድርግልኝ። ይህንን መሐላ ካልተኩኝ አያቴ ዘልዝላ ነው ምትሰቅለኝ። ናይ ልሽ ማንንም ልጅ ሀገር ድመናጢ ድሃ እያል ጠይቅም እሷም ባያስጨንቃት እንኳን እኔን ያስጨንቀኛል። ስካርሌት በረንዳ ላይ ተቀምጣ ከወንዶቹ ልጆች ጋር እያወራች ሳለች ሜላኒ ሰዋሌንና ካሬን የእጅ መስጠቱን ወሬ ሲሰሙ ገና ሹልክ ብለው ወደ ቤት ገብተዋል። ወንዶቹ ልጆች በታራ ጓሮ በኩል በማሳዎቹ ውስጥ እያቆራረጡ ከሄዱ በኋላ ስካርሌት ወደ ቤት ስትገባ ሴቶቹ ኤለን ቢሮ ሶፋ ላይ ተቀምጠው እየተንሰቀሰቁ ሲያለቅሱ አገኘቻቸው። ከእንግዲህ ያከተመ። ያ የሚወዱት ብሩህና ቆንጆ ህልም፣ ያ ተስፋቸውን የጣሉበት ብሩህና ቆንጆ ህልም አበቃ። ያ ጓደኞቻቸውንና ባሎቻቸውን ከነሱ ነጥሎ የወሰደ ዓላማ ያ ቤተሰቦቻቸውን ሁሉ ለድህነት አጋልጦ የሰጠ ዓላማ ያ እስከ ማዕዘኑ አይወድቅም ሕያው ነው ይሉት የነበረ ዓላማ እስከ ማዕዘኑ ተንኰታኩቶ ቀረ። ስካርሌቶዬ ምንም እምባ ገና ወሬውን ስትሰማ እንዲህ ብላ አስባ ነበር። እግዚአብሔር ምስጋና ይግባው፣ ከእንግዲህ ላሜ አትሰረቅብኝም፣ ፈረሴም አይጠፋብኝም። ከእንግዲህ እያንዳንዱ ሰው ቢላዋና ሹካ ይዞ እንዲበላ ዕቃዎቼን ሁሉ ከጉድጓድ አወጣለሁ። ከእንግዲህ የሚበላ ፍለጋ በየገጠሩ ያለ ሐሳብ መሄድ እችላለሁ። እንዴት ያለ እፎይታ ነው! ዳግመኛ የፈረስ ኮቴ በሰማች ቁጥር ስጋት አይገባትም። ዳግመኛ ኮሽታው ሁሉ የፈረስ ኮቴ ጩኸት፣ የያንኪዎች የትእዛዝ ድንፋታ የመሰላት ከእንቅልፏ እየባነነች ቅዠት ነው እውነት ነው እያለች በኩል ሌሊት አትበረግግም። ከሁሉ በላይ ደግሞ ታራ መዳኗ የመጨረሻው አስቀያሚ ህልሟ፣ የመጨረሻው አስፈሪ ቅዠቷ ከእንግዲህ እውን አይሆንም። ከእንግዲህ የምትወደው ቤቷ በቃጠሎ ሲጨስና ጣራው ነበልባል በልቶት ሲወድቅ ሜዳው ላይ ቆማ አታስተውልም። አዎ ዓላማው ሞቷል፣ ነገር ግን ምንም ቢሆን ምንም ከጦርነት ሰላም ይሻላል። ለስካርሌት ጦርነት ጅልነት ነው። ኮከብ ያረፈበት ባንዲራ ሰንደቁ ላይ ሲሰቀል እንደ ሰው ቆማ በደስታ ዓይን አይተው አታውቅም። የዲክሲ ሙዚቃ ሲዘፈን እንደ ሰው ሰውነቷን አይወራትም። የግል ጉዳዩን ለመስራት ጊዜ አላገኘችም። ያ የሚያማት የነርስነት ተግባር፣ የወረራው ስጋት፣ ይሄ አጉል ሙጭጭ ያሉበት ዓላማ የሚባል ድርቀት፣ ተሳክቶ ላይሳካ ቤተሰቧ ላይ ባለፉት ጥቂት ወራት ያደረሰው የረሃብ መዓት፣ ሁሉም ጦስ ጥንቡሳሷን ይዞ ሄደ። ተፈጸመ። ስለዚህ የምታለቅስበት ምንም ምክንያት አይታያትም። ሁሉም አለፈ። ያ የማያልቅ ይመስል የነበረ ጦርነት፣ ያ ሳትፈልገውና ሳትፈቅደው መጥቶ ሕይወቷን እሁለት ላይ የከፈለባት ጦርነት፣ ያ የተዝናናችበትን ሐሳብ የለሽ ሕይወት አጨልሞ በትናንት ደስታዋና በዛሬ መከራዋ መሃል ያለውን ልዩነት እንኳን እንዳታይ ጋርዷት የነበረ ጦርነት እነሆ አለፈ። ወደ ኋላዋ መለስ ብላ የጥንቷን የጠዋቷን እስካርሌት ባለ አረንጓዴ የሞሮኮ ሞድ ነጠላ ጫማ ታደርግ የነበረችዋን እስካርሌት በሽቱ የታወደ ቀሚሷን ለብሳ ትሞናሞን የነበረችውን እስካርሌት ታስታውስና አሁን እንደዚያ መሆን ትችል እንደሆነ አስባ ይገርማታል። እስካርሌት ኦሃራ እኮ የመንደሩ ወንድ ሁሉ ፊቷ የሚንበረከክላት፣ በመቶ የሚቆጠሩ የምታዝ የምትነዳቸው ባሪያዎች የነበሯት የታራ ሀብት እንደ ግድግዳ የከበባትና ያሻት የፈቀዳትን ለማድረግ የማይሳናቸው ደግ ወላጆች ያሏት ነበረች። እስካርሌት ኋራ በጣም ከመሞላቀቋ የተነሳ ጠይቃ የማይፈጸምላት አንድም ነገር አልነበረም። ፈልጋ ያላገኘችው አንድ ነገር ብቻ ነው፤ አሽሌይን። በአራቱ ዓመታት ውስጥ እየተጠማዘዘ የሚሄደው ረጅም መንገድ ላይ የሽቱ ቦርሳ የያዘችና የዳንስ ነጠላ ጫማ ያደረገች ቅምጥ ልጃገረድ አንሸራቷት ብትወድቅ የሚዋጉ እንደ ኩል የጠሩ ዐይኖች ያሏት፣ ሳንቲም የምትቈጥር በርካታ ጒልበት አድቅቅ ሥራዎች የተሸከመችና በዓለም ላይ አለኝ ትለው ከነበረው ሀብት ንብረት ሁሉ የማይሞት የማይነቀል የቆመችበት ቀይ መሬት ብቻ የቀራት ትልቅ ሴትዮ የሆነች ስካርሌት የሴቶቹን ለቅሶ እየሰማች አዳራሽ ውስጥ ቆማ አእምሮዋ ያልወጣበት ዳገት፣ ያልወረደበት ቁልቁለት አልነበረም። ወደፊት ብዙ ጥጥ እንተክላለን። ፓርክን ነገ ወደ ማከን ልከውና ብዙ የጥጥ ዘር እንዲገዛ አደርጋለሁ። አሁን ያንኪዎች አያቃጥሉብንም፣ ሰራዊታችንም አይፈልገውም። እግዚአብሔር የለ፣ በሚቀጥለው የሰብል ወቅት የጥጥ ዋጋ ሰማይ ይነካል እኮ፣ ሰማይ። ወደ ትንሿ ቢሮ ገባች እና ሶፋው ላይ ተቀምጠው የሚያለቅሱትን ሴቶች ከጉዳይም ሳትጽፍ የጽሕፈት መሳሪያ ላይ ተቀምጣ ያላት ገንዘብ ምን ያህል የጥጥ ዘር ለመግዛት እንደሚያስችላት ታሰላ ገባች። ጦርነቱ አብቅቷል አለች በሐሳቧ። ወዲያው አንድ ደስ የሚል ሐሳብ መጣ። አባትና ነፍሷ ከመሳቋ የተነሳ የያዘችውን ወረቀት አለችው። ጦርነቱ አብቅቷል አሽሌ፣ በሕይወት ካለ ወደ ቤት ይመጣል። ሜላኒ ስለወደቀው ዓላማ ስታሰላስል ይህን ጉዳይ አስታውሰው ይሆን ብላ አሰበች። በቅርቡ በደብዳቤ እንገናኛለን። አይ ደብዳቤ አይደለም፣ ደብዳቤማ ለማግኘት አንችልም። ብቻ በቅርቡ አቤት ይሁን ብቻ እንደምንም ያሳውቀናል። ቀናት ወደ ሳምንታት ተሸጋገሩ። ካሽላይ በኩል የመጣ ምንም ወሬ የለም። በደቡብ ውስጥ ያለው የፖስታ አገልግሎት የማያስተማምን ነው። በገጠሮቹ ክፍላት አገራትማ ከናካቴው የለም። አልፎ አልፎ እግር የጣለው መንገደኛ ከአትላንታ ሲመጣ ከወይዘሮ ፒቲ የተላከ ደብዳቤ ይዞ ይመጣል። አሮጊቷ እነ ስካርሌት ወደ አትላንታ እንዲሄዱና ከእሳቸው ጋር እንዲቀመጡ ደጋግመው ይማጠናሉ። ያሽሌይ ወሬ ግን ድራሹ ጠፋ። የክፍል መቶ ሁለት ትረካ። ውድ አድማጮቻችን አደመጣችሁት፣ ምን አገኛችሁበት? ለቀጣዩ ክፍል ጉጉት እንዳጫረባችሁ ተስፋ አደርጋለሁ። የቀጣዩን ክፍል ትረካ ደግሞ እንደዚሁ ይዘን እንቀርባለን። ስላዳመጣችሁን ከልብ እናመሰግናችኋለን። ነገም ሌላ ቀን ነው። ደራሲ ማርጋሬት ሚሼል ተርጓሚ ነቢይ መኮንን